ሳያት በለኝ። ለካ አስታት ነበርኩኝ። አንተን ከጎዳና አንስቼ ሰው ትሆናለህ ብዬ ማሰቤ፣ አሁንም አስተሳሰብህ የጎዳና ተዳዳሪ ነገሩ። ላልገባሽ ነገር ብለሽ ስሜቴን የሚጎዳ ነገር አትናገሪ። ደግሞ ትንሽ አታፍሩ? ስለ ስሜት መሰበር ታወራለህ? አንተ ሲጀመር ስለ ስሜት ምን ታውቃለህ? እባክህ እኔ አይደለሁም እህትሽ ናት፣ አስገድዳ ልደፍረኝ የነበረው እና ሜላት ነች፣ መኝታ ክፍል ድረስ መታ ልደፍረኝ ነበረው። ውሸቴን አይደለም። ከመጣው ጊዜ ጀምሮ ስታስቸግረኝ ነበር ብትዋሽ ብትዋሽ፣ ለእውነት የቀረበ ነገር ብትዋሽ። አረ እኔ ምንም አልዋሸሁም። ከመጣዎች ጊዜ ጀምሮ እንደዚህ ስተስቸግረኝ ነበረ። ያው ልጅ አመንሽኝም አላመንሽኝም እውነቱን ነው እየነገርኩሽ አለሁት። እና ሜላት ነች እያስቸግረች ያለችው። ሳት፣ አንቺ ንሳኝ። እማዬ፣ ጉዱን ኩልሽ። ምንድን ነው ልጄ? ምን ሆነሻል እንዴ ይሄ ባለጌ ምን አደረገብኝ። ሊደፍረኝ ነበረ እማዬ፣ ሊደፍረኝ ነበር። ምን አሁን እናቴ? ሊደፍረኝ ሲል እህቴ መጣች። ምን አደረገች ልጄ? ነካሽ ጎድቶሻል? እኔ ልጅ ምንም አላደረገኝም እማዬ፣ ገና ሊነካኝ ሲል እህቴ ገባች እና ፈልጌ ያደረኩት መስሏት ሰደበች። እሷን ተያት። ይኸው የእሷ ጦስ ነው ለእኛ ሁሉ የተረፈው። ልጄ ግን እርግጠኛ ነሽ አይደል? ምንም አላደረገሽም አይደል? አልነካኝም እማዬ። ካለ ልምድ ነው የምታለቅሽው ይህን ምን እንደማደርግ እኔ ነኝ የማውቀው። ከመጣሽ ጊዜ ጀምሮ ሚስት የለችም ጥሩ ጊዜ እናሳለፍ እያለችኝ ስታስቸግረኝ ነበር። አረ እንደውም አንተ ለማማል ነው ብላ ምትለብሰውን ልብስ ብታይ ምንቴ ነበር። ቆይ የሆኑ ነገር ሲፈጸም ማየቤት ውስጥ የለችም እንደ ማዘርማ ምን ያድርጉት። እንደውም አንዴ ሰውነቷን የሚያሳይ ልብስ ለብሳ ይህን ልብስ አትልበሽ ሲሏት፣ ግን እሷ ልትሰማ ምንም ፈቃደኛ አይደለችም። እኔ ስለማውቃት ስለ አንድ ታናሽ እህቴ ሳይሆን ስለ አንድ ተራ የቡና ቤት ሴት የምታወራው ነው እየመሰለኝ፣ ያሉ። እንደውም ይባስ ብላ ምን እንዳደረገችልኝ ልንገርሽ። ራቁቷን ቪዲዮ ልካልኝ፣ ምንድን ነው ስላት ይህንን ገላ አቅፈ መደሰት አትፈልግም ወይ አለች። ካላምሽ ቪዲዮ ላሳይሽ እችላለሁ። ስድ ባለጌ! እኔ እንደ እህቴ አያታለሁ። ለካ እሷ ወራዳ ባለች ይሆናለች። ላንቻን ነገሮች እኮ እዛ ስራ ላይ ስለሆንሽ ነገሬሽ ደግሞ ስሜትሽ መረበሽ ስላልፈለግኩ እና እኔ ስገባ ምን እያደረጋችሁ ነበር እንዳየሽው፣ እኔ ለማዝርጅ ሰርችላችሁ ደግሞ ለማረፍ መጣሁ። እሷም ደግሞ ተከትላኝ ገባች። አንቄ ነው የምገላት። ች ስዳድግ ዛሬ ጉዶኝ ነበረ፣ ለትንሽ ተረፍኩ። ዓላማዬን ሳላሳካ ከዚህ ቤትማ ባዶ እጄን አልወጣም። አንቺ ባለጌ ለካ ይነይነሽ ስድ ባለጌ ሆነሻል። እህቴ ምን እያደረግሽ ነው? እኔ እንደዚህ ማድረግ ይመስሻል? ከመምሰልም አልፎ ባይኔ ያየሁሽ እኮ። ልጄ፣ እባክሽ እባክሽ ተረጋጊ። እንዲ ልጅቷ ምን አድርጊ ነው የምትያት? ባልሽ እኮ ነበር አስገድዶ ሊደፍራት የነበረው። ምን ለአንቺ እንደዛ ነው ያለችሽ? እቺ ባለጌ የራሷን ጉል ወደ ሞክ ያዞረችው አዎ እማዬ፣ እውነቷን ነው። እሱ ነው በግድ አስገድዶ ሊደፍረኝ ነበረ። ትንሽ እንኳን ስትዋሺ ውሸት የሚመስል ውሸት አትዋሺም። እንደዚህ ስስ ፒጃማ ለብሰሽ ልታስያስችው ከፍተሽ ስደርስብሽ ሊደፍረኝ ነው አልሽ? አ ትንሽ ፈሪ። እህቴ እኔ እንደዚህ ማድረግ የሚመስልሽ ነው? እህቴ አትበይኝ። እንደአንቺ አይነት እርካሽ ነውረኛ አት የለኝም። ትሰሚያለሽ? እህትሽ ነውረኛ አደለችም። ነውረኛውን ባለጌውም ይሄ ያገባሽ ባልሽ ነው። አንቺ እማዬ የትችን የውሸታም ልጅሽን ወሬ ሰምተሽ ምንም የማያውቀው ንጹሕን ሰውዬ ትሆነች ያለሽ እኮ መኮንን ነው፣ ምንም የማያውቀው እማዬ። እውነቱ ሳይገባሽ ምንም አትበይ፣ የእውነት ኃጢአት ይሆንብሻል። ቆይ እ እኔም እማማን ምን ዋሻለን ቅልጥ ባለ ውሸትሽ እማዬን ቀድመሽ አሳምነሻት ነው አይደል? አመንሽም አላመንሽም ባለጌም የገዛ ይ እንጂ አቆሚ። አንቺ ልጅ ባክሽ አቆሚልእ እንደዚህ ማድረግ እኮ የለብሽም። እኔ በላይ ቆንጅት ቀቀኝ፣ እጄን አንተ ውሻ እንዴ! እባክሽ ትፍጨርጨሪ። እንዴት ነው ድራማውን ወደድሽው? ሰማኛለህ። ለእንዳንተ አይነቱ ቆሻሻ ድራማ ሊመስል ይችላል፣ ለእኔ ግን ሞት ነው። እሺ፣ በእህቴ እንደዚህ መታሰብ። ታዲያ እኮ እህትሽ ልክ ናት። ታማሊን ፈልገሻረል እንዴ? አልጋዬ ድረስ መተሽ። ድንግል ነኝ እኔ። በጣም ብዙ ጨካኝ ሰዎችን አይቻለሁ፣ እንዳንተ አይነት ሰው ግን አይቻልቅም ሚሉዬ ይሄ እኮ ታዲያ ክፋት አይደለም። ክፋት ከተባለ እንደውም ያንቺ ነው። እኔ የእህትሽ ባል እያለሁ ባዳ ለሆነ ሰው ድንግልናዬን ካልሰጠሁ እያልሽ ድርቅ የምትይው አንቺ ነሽ። ይህ ብላኝ አብራ ለምትኖረው እህቴ። እኔስ እዚህ ቤት ለደቂቃ መቆየት አልፈልግም። ከዚህ ቤት ስትውጪ ከእኔ ከመኮንን ዓይን የምታመልጭ መስሎች ከሆነ ተሳስተሻል። አንዴ ዓይኔ ውስጥ ገብተሻል። ከእኔ ዓይን አትውጪ እኔ ደግሞ አንድ ነገር ልንገር፣ ከአንተ ጋር ከምተኛው ሞቴን እመርጣለሁ። ሺ ሜሉይ የምራቆችን እያንዳንዷን ዋጋ አልጋ ላይ ታወራርጃለሽ ሳያት። እንድትሰሚኝ እፈልጋለሁ እማዬ። እንደ ማታው ሜላት ምንም አላደረገች ምናምን ልትይኝ ከሆነ አልሰማሽም። ይኸውልሽ እየመረረሽን ቢሆን ይሄን እውነት ዋጮ ይሄ ባለጌ ተብዬው ባልሽ ደግሞ ሰውኑ አስመሳይ ሜላት ከመምጣቷ በፊት እኔን እንዴት ያሰቃየኝ ነበር። ምግብ አይሰጠኝ፣ መድኃኒቴን አይገዛልኝ። ለአንቺ የሚነግርሽ ነገር ሁሉ ውሸት፣ በሙሉ እንዳለ ውሸት ነው። ጫማውን ሳይቀር ነበር የሚያስጠላ። አረማዬ ይበቃሻል። አንቺ እኮ ትልቅ ሰው ነሽ እንዴ! የፈለገ ልጅሽ ብትሆን እሷን ባለጌ ላለማድረግ የማይሆን ውሸት እንድትዋሻ አልፈልግም። ታዲያ ውሸት ካልሆነ ይህን አልጊዜ ለምን አልነገርሽኝ? ለምን ይሄ ነገር ሲፈጠር ጠብቀሽ ነገርሽ? ለአንቺ ብዬ ትዳርሽ እንዳታጭ ብዬ፣ እሱም ደግሞ ዝቶብኝ ነበር ብትናገር ይገልሻለሁ ስለሚለኝ። አረማዬ ይበቃሻል። ቆይ ትንሽ አታፍሪም? የምታወሪው ነገር ለአንቺ እንኳን ያሳምንሻል? እማዬ፣ ማወቅ ያለብሽ ነገር ልጅሽ ባለጌ ስድ ናት። ቆይ ለእሷ ብልግና ለምን አንቺ ቀጥ ውስጥ ትገቢያለሽ? ከሰማሽ ስሚ፣ እኔ ውሸታም ሴት አይደለሁም። ይሄንን ደግሞ አንቺ በደንብ ጠንቅቀሽ ታውቂያለሽ። ለዚህ ልቅም ቃሚ ባለሽ ብለሽ እኔን መዘለፍ የለብሽም። አየሽ ማሚ፣ ይሄ ነው ችግርሽ። እስካሁን ውስጥ ተደብቆ የነበረውን ነገር አወጣሹ። አንቺ ከድሮም ጀምሮ ለሞኪ የነበረሽ ጥላቻ አኖርላ ይሄንን ነገር ልትናገር የሚያደርግሽ አንቺ ልጅ ታውረሻል እንዴ? አንድ ቀን ሁሉም ነገር ይገለጽልሻል። ልቦና ውስጥሽ ማየ ምን አለች አናገርሽት? ልጅቷን አይምሮ እንዴት እንደተቆጣጠራት አላውቅም። ይሄ አውሬ እሱ ሚላትን እንጂ እኮ እኛ የምንላትን አሰማ ነግርሽ ነበር እኮ አትሰማን ብዬሽ ነበር። አላየሻትም ማታ እንዴት እንዴት እንዳደረጋት? ያው ማታ እንኳን ስሜታዊነች ብዬ ነበር። አሁንም አጭራሽ ያው ለሱ ብላን ን መዝለፍ ጀመረች። ውሸታ ማለች። አንድ ቀን እውነቱ ሲገባት እግራችን ስር ወድቃ ይቅርታት። እውነቱ እስኪገባ ድረስ ለዚህ ጎዳና ተዳዳሪ መጫሻ ትሆናለች። እሷ እኮ ከሱ ውጭ መስማት አትፈልግም። ቆንጆ ነሽ፣ ወጣት ነሽ፣ ገና ብዙ እድል አለሽ እያልናት ይኸው ከጎዳና ላይ አንስታ አግብታ በህይወቷ ይጫወትባታል። እኔ እኮ ደህና ሰው ነበር የሚመስለኝ። አንቺ ብቻ ይንጉብኝ፣ ሌላው ትርፍ ነው። እማዬ፣ ይህ ሰውዬ እኮ ከህይወቷ ቢወጣላት ሁሉ ነገር ይገለጽላት ነበር። ቆይ ልጄ፣ ይህንን ለእኔ ተይው። እንዴትም እንዴትም አድርጌ ማንነቱ እንድታውቅ ነው የማደርጋት። ሁሉንም ነገር ባይኗ እንድታይ ነው የማደርገው። እማ፣ ልሄድ ነው በቃ። ወዴት ነው የምትሄጂው? እኔ እዚህ ቤት ምንም አላደርግም አልቀመጥም፣ በፍፁም። እና ታዲያ በዚህ ሁኔታ ነው ከዚህ ቤት የምሄድ የምትፈልጊው? እሺ፣ እኔ ምን አድርጋለሁ? አንቺ ልጅ አንዳንድ ጊዜ እንደ ህፃን ያደርግሻል። በል በዚህ ሁኔታ ከዚህ ቤት ከወጣሽ፣ አየሽ፣ እሷን እውነቴን ነው ብላ ሁሉንም ነገር ትደመድማለች። ታስባ አሁንስ ቢሆን መቻመነች። አሁን የትም መሄድ አትችይ። በይ ሻንጣሽን ና ግቢ። እማዬ፣ እኔ መቀመጥ አልፈልግም መሄድ ነው የምፈልገው። ሜላት፣ እንግዲህ ተናገር። ወደ ውስጥ ግቢ፣ እቃሽ ልዘሽ። እሺ ቆይ፣ ግን አንተ እንደዚህ ያስመሰልክ ለመኖር ያሰብከው እስከመቼ ድረስ ነው? ዋው ማሙት

ሰርቲ ወይ ምንድነው? አልገባኝም የተፈጠረው ነገር ቀስ ብሎ አስረዳኝ። በተቀመጥኩበት መኝታ ክፍል መጥቶ፣ አንተ ከዚህ በኋላ እዚህ ቤት የምትቆይበት ቀን ሩቅ አይደለም፣ ወደ ጎዳና ትመለሳለህ። በርስ አቁብኝ። ቆይ እማየነች ነዚ ያለች ዋና እሱ አመስለኝ። ያንተ ስራ አምስት ብርና ስሩ መልቀም ነው። ከዚህ በኋላ ወደ ጎዳና ትመለሳለህ። ልጄ ናት፣ ሰው አደረገች አሉ እኔን ጎዳና ጎዳና ሸታ ሊበሉ ትሰማኛለህ። አሁን አንተን ሳይሆን እኔ ኔን አቁት እኔን ይጅላቸው ነገርሽ ምን አሉ፣ ለማኝ የኔ ቢጤ ደፋ ብለሽዋል። እና ታዲያ አይደለም እንዴ? ኧረ እባክሽን ማየ፣ እባክሽን እሱ ያለፈ ታሪኩ ነው። አሁን ጎዳና ተዳዳሪ ሳይሆን የኔ የኔ ባል ነው። አንቺ ከመንገድ ላይ ባታነሽ እኮ እስካሁንም ጎዳና ተዳዳሪ ነበር። ባክሽ ማየ፣ ምን አልሽ አንቺ? ለዚህ ለወደቀ ዱርዬ ብለሽ ነው እናትሽ? በቢላ ለኔ ቢላ ነይ፣ ውጊኛ፣ ነይ ግደኝ፣ ውጊኝ! ማየ፣ እንደሱ ማለት አይደለም። እና ምን አስበሽ ነው? ከዚህ በላይ ምን ልታስብ ይፈልግሽ? አንቺ እንዴ ናትና

ጭራሽ ተመችቶሽ ተደላድለሽ ተቀምጠሽልኛል። አንተ የተረገምክ ነገር አትፈልገኝ፣ ሰሚኛለሽ? አንቺ አሮጊት፣ የአንቺ ማብቂያ ጊዜ በጣም ቅርብ ነው። እሱን እግዚአብሔር ነው የሚያውቀው። አንተም ቀድመህ ልትሞት ትችላለህ። ተይ ተይ ተይ ተይ ተይ! ከአንቺማ ቀድሜ አልሞትም። አርጅተሻል እኮ የለሽ። ለነገሩ እውነትህን ነው፣ ክፉ ሰው ቶሎ አይሞትም። አሁን መለፍለፍሽን ትተሽ በደንብ አዳምጪ። ለሳያት ብዙ ነገር ልትለፈልፊ እንደሆነ አውቂያለሁ። አፍሽን ዘግተሽ አርፈሽ ተቀመጭ። ይኸውልህ ልትሰማለህ። እስከ ዛሬ ድረስ ስለኔ ስል ሁሉን ነገር ዝም ብያለሁ። አሁን ግን በአንድ ልጄ በሚላት ቀልድ አላውቅም፣ አጠፋሃለሁ። ምን ምን ምን? አንድ ልጄ ስትይ ይሰማውልበል? ልበል። ስለምን አንድ ልጄ ነው የምታወራው? መቼም ጆሮ አይደለም። አንድ ልጄ የሚላት ስትይ በጆሮ ይሰምቻለሁ ሰውዬ። ጆሮህን ታመህ ከሆነ ሂድና ታከም። አንድ ልጅ ምናምን ብሎ ወሬ ቤት ያዋራ ሰው ይል ይሆናል፣ ከጆሮ ይሆናል። ጥሩ መርዝ። እህቴ ምን ልታደርጊ መጣሽ? አንድ ጊዜ እንኳን ተረጋግተሻ አዳምጪ። ቆይ እናንተ ሰዎች እየተቀየራችሁ ታሳብሩ እንደ ፈልጋችሁት፣ ምን ሆነት? መቼ ዱላ አንስተሽ ነበር? ለመናገር ፈለግሽ፣ ለምን በዱላው አናወራ? እህቴ፣ አንድ ጊዜ ብቻ ጆሮሽ እዝጪ፣ ከዛ ማመንም አለማመን ያንቺ ፋንታ። ቀጥ ይስጢ ምልት እንደሆነ ልስማሽ። መኮንን ነው ከሻወር ቤት ሰውጣ፣ ራቁቴ ነው ቪዲዮ ቀርጹ። ቪዲዮን ካሳየኝ በኋላ በሉ ሚዲያ ላይ ለቅብሻለሁ ብሎ እያስፈራራኝ፣ ከዛ ሚዲያ ላይ እንዳይለቅብኝ ብዬ አብረው መኝታ ቤት ገባ ይሄ ደግሞ መቼ የፈጠርሽው ቆንጆ ውሸት መሆኑ ነው? እህቴ አንቺ ሰን ውሸትን አይደለም። ቆይ ደግሞ በእኔ ስትሚ አታፍሪም? ሁሉንም ነገር ስለ ቪዲዮ እኮ ሆኬ ቀድሞ ነግሮኛል። ልታማልዩ ራቁትሽን ፎቶ እንደላችለት ጭምር አውቃለሁ። አንቺ እኛም በፍጹም ልትሰሚና እውነቱን ማወቅ አትፈልጊም። እንደ ትሰሚኛለሽ፣ ቀድሜ የሰማሁት እውነት ስላለ ከአንቺ አይነት መሰሪ ምንም አይነት እውነት መስማት አልፈልግም። እውነቱን ልንገርሽ አንቺ ታውረሻል። መኮንን በሚባል አውሬ ታወርሻለሽ። ገና የሱ መጫወቻ ትሆኛለሽ፣ እሺ? ሰንሽ ከዚህ በኋላ ስለ ባሌ ምንም አይነት ክፉ ነገር ብታውሪ እገንሻለሁ። አረ እኔ ፍቅር ምንድነው? አረ ፊትሽን፣ አንሺው። ልክ እንደሱ ማለት ነው። እንደዚህ ፈገግ ስትይልኝ እንዴት ደስ እንደሚለኝ እንደው ድፍረት ካልሆነብኝ አንድ ጥያቄ ልጠይቅሽ ጠይቀኝ ምንድን ነው ማዘርዬ ግን ትክክለኛ እናትሽ ናቸው እንዴ ይህ ደግሞ ምን አይነት ጥያቄ ነው አይ ንግግራቸው እኮ ግራ አጋብቶኝ ነው የምን ንግግር አንድ ልጅ ሚላ ሲሉ ሲያወሩ ሰምቻቸው እኮ ነው እሷ ከድሮም ጀምሮ ሜላትን ትወዳታለች ለእሷ በጣም ነው የምታዳለው ያው የቤቱ ትንሽ ልጅ ነች ምናምን ትላለች ታናሽ ስለሆነች ብቻ ነው ወይስ ብቸኛ ልጃቸው ስለሆነች አንተን በማዬ ስለተናደርክነው እዚ የተሰማክ አይደል? ይሆናል። እስኪ እናያለን፣ እናያለን። እማዬ ሾርባ ሰርች ይልሻለሁ። አልጠጣም። ምን ማለት ነው እሱ ደግሞ? መጀመሪያ መቼ እንደናታየኝና ነው እማ እንደምወድሽም እንደማከብርሽም በደንብ ታውቂያለሽ። ባፍ ብቻ ሆነብኛ እማ። ቆይ ምን ያልሽ ነው? ይህ ነገር በተደጋጋሚ ነገርሽ አለኝ አይደል? ሜላት ጥፋቷንማ ይቅርታ እንደመጠየቅ አሁንም ብልግናዋን ወኪላ እያሳበበች ነው። ቆይ ግን አንቺ ቆም ብለሽ ነገሮችን ማየት እንዴት አቃተሽ እማ? እኔ አይደለሁም አንቺ ነሽ ነገሮችን ቆም ብለሽ መመልከት የከበደሽ። ለማንኛውም የሰራሁልሽን ሜሉዬ በጣም እንደናፈኩሽ ዓይንሽ ውስጥ ያስታውቃል። ምን ልታረጋ? ጠገብ ይመጣ ተረጋጊ እንጂ የትም ብትሆኚ ከኔ እንደማታመልጪ ነግሬሽ ነበር። አሁን ከጠገብ ይዞረል። ቆይ ተረጋጊ፣ ተረጋ፣ ተረጋጊ፣ ቀዝቀዝ። ቆይ ምንድን ነው የፈለግከው? ምንድን ነው የፈለግኩት? አንቺን፣ አንቺን ነው የፈለግኩት እሱ ህልም ነው ሺ፣ መቼም አታገኘው። አሁንም እኮ የራቁት ቪዲዮዎች እኔ ጋን ያለውን አሁንም ከፈለግሽ ልለቀው እችላለሁ። ሰማኝ አለ። አንድ ሚዲያ ላይ አይደለም ከፈለግ እያንዳንዱ ሚዲያ ላይ አውጣው። ሚዶቅ ት ሄት የፊት ተዋርጃለሁ። ምንም ብታደርግ አልፈራም ሺ። ዋው ዋው፣ ኮንፊደንስሽ በጣም ነው ደስ የሚለው ሚሉዬ። አንቺ ከኔ ጋር እስካልተኛች ድረስ የእናትሽን ህይወት ጋር ነው የማደርገው ራሱ ውረድ ሚሉኝ። አንቺ እራስሽ ላይ የምታስወጭኝ ከሆነ እወርዳለሁ፣ አለበለዚያ ግን ከእናትሽ ገላሽን ያስቀደምሽ ጨካኝ ልጅ መሆንሽን እወቂ። የኔ ሙነታ ተዳፍኖ አይቀርም? አንተም ትጋለጣለ እቺ የተረገመች ከናታ ጋር ሆና የሆነ ሴራ መጠን ሰሶ አይቀርም። በድጋሚ ራቁት ቪዲዮ እንደላከችልኝና መኝታ ቤት ድረስ መታ እንዳስቸግረችኝ አሁን ሁሉ ለሚስቴ መናገር አለብኝ። ቺ ዲ ዲ አኔ እዚህ ቤት ምንም መኖር አልቻልኩም። ምን ነው እሺ፣ በድጋሚ በተቀመጥኩበት መጣ ለታማን ሞከረች። አብረኝ ካልተኛ ብላ ድንቃለች። ከፈለግሽ ተመልከችው። ይህች ውሻ ምን አይነት ልክስክስ ነች? ቆይ መቼ ነው ከሰታ የምትባለው? መቼ? እሺ ቆይ አሁን እንዴት ነው ይህ ቅሌቷን የምታሰዳኝ? እገልሻለሁ፣ እገልሻለሁ። እንደዚህ ማድረግ ሰው እኔ እንደዚህ አደርጋለሁ። እኔ ሁላችሁ የምታውቁበት ደርሶ አንቺ እንደዛ ስትከራከርለት የነበረውን ባልሽ ቅሌት ሪከርድ ትሰማለሽ።